ሰላም የዩትዩብ ተከታታዮች እንደተለመደው የእናንተን ይህን ፍቺ ይዤላችሁ ቀርብ ያለሁኝ። ሰብስክራይብ ያላርጋችሁ መጀመሪያ ሰብስክራይብ አድርጎ ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷንም ተጫኖት አዳዲስ ሲወጣ እንዲደርሳ ማለት ነው። እዚህ ላይ ላኩልኝ ብያለሁኝ። ያው እንዲፈታ የምትፈልጉትን ከዛም ቻናል ላይ አምጥታችሁ እዚህ ላይ ማስፈታት ትችላላችሁ ማለት ነው። ኖላዊ አልተፈታም ውዴ። ባስ ቆሞ ሰው አይሞላ ይመስለኛል። እኔ ግን ባሱ ላይ ወጥቼ አልከፈት ያለውን ውሃ ከፍቼ የማጥበው ይመስለኛል። ሹፌር አለ አልመጣም። አንዳንድ ሰው ገብቶበታል። ተሰርቶ ያላለቀ ቤት ግቢ ውስጥ ይመስለኛል። ባሱ እኔና ህል። እሺ፣ ባስ የሚያመላክትሽ ያው አንድ በአጠቃላይ መኪና ህይወትን ከመምራት ጋር የተያዘ ነው። ባስ ደግሞ ሲሆን ያው ከምኞት ጋር የሚያያይዘው ነገር አለ ከምኞት ጋር ውሃ ያው እህል ውሃ ነው። ጥሩ ነው ይሁን። ግን ያላለቀ ቤት ማየትሽ የሆነ ያልተሰራበት ህይወት የሆነ ሙሉ ያልሆነ ነገር እንዳለ የሚያመላክትሽ ለሆነ መስራት የሚጠበቅብሽ ነገር ማስተካከል ያለብሽ ነገሮች እንዳሉ የሚያመላክት ነው። ያለቀ ቤትን ማየት ያንን ነው የሚያመላክተው። ብዙዎቻችን የሆነ የሆነ ተጀምሮ የሆነ እንትን ያላለ ነገር ያልተስ ተስ መስመር ያለያዘ ነገር እንዳለ ነው የሚያመላክትሽ እና ያው ጸሎት ማድረግ ነው የሚያስፈልገው። ይስቅ ሀይ መቅዲ ሰላም በህልም ከማላቃቸው ሁለት ሰዎች ውሃ የሞላ ብርጭቆ ይዤ እንሄዳለን። ከዛ እኔ ወደኩ። ከዛ ብርጭቆ ተሰነጠቀ ግን ውሃ አልፈሰሰም። ከዛ የተሰነጠቀውን ብርጭቆ ከነ ውሃው ያዝ ከነዛ ሰዎች ወደ ስራ ኢንተርቪው እሄዳለሁ እንሄዳለን። ከዛ በር ላይ ስንደርስ አንደኛው ሰው አንቆኝ ወደ ኢንተርቪው ሩም ያስገባኛል። ከዛኔ ደግሞ በንዴት ልቀቀኝ አለዋለሁ። እሺ። ውሃ እህል ውሃ ነው። ብርጭቆ ሰው ነው። መሰበሩ ትንሽ ጥሩ አይደለም። መጸለይ ነው የሚያስፈልገው። ብርጭቆ መሰበር ጥሩ አይደለም። ክፉን የለም። ዳጎልምልም ብላይ ጸሎት አድርጊ። ሌላኛው አንቁ ወደ ኢንተርቪው ሲያስገባኝ ስናድር ያው የሚያስጨንቅ ነገርን ማየት ያው ጥሩ ነው። ምንም እንትን የለውም። ተቃራኒ ነው የሚሆነው። ግን በማፈልግበት ሁኔታ ላይ ጫና እንዳይደርስ መጠንቀቅ፣ መጸለይ ያስፈልጋል። የሆነ ጫና በዛ ላይ ብርጭቆ እጅ ላይ መውደቅ ማለት እንቅፋት፣ በህይወት የሚያጋጥመን እንቅፋት ነው። ግን ከዛ መልሰን መነሳት ጥሩ ነው። ግን እጅ ላይ ያለው ብርጭቆ ትንሽ መሰንጠቁ ትንሽ እንትን ስላልሆነ ነው መጸለይ ነው የሚፈልገው። ውሃ ለመደፋቱ ጥሩ ነው፣ እህል ውሃ ስለሆነ ውሃው ማለት ነው የሚያመላክተው። ያው መጸለይ ነው የሚያስፈልገው። ሰላም ነው። በቅ ጊዜ ይመስገን። የፍቅረኛ እህት ከቅቅል ስትሰጠኝ በተደጋጋሚ አያለሁኝ። ከእሷ ጋር ተጣልተ ነው ያለ ነው ቅቅል ያልሽ በጾም ሰዓት ከሆነ ስጋ ምናምን ጥሩ አይደለም። ሀጢያትን ስለሆነ የሚያመላክተው ይሄ ነገር፣ ያሁን የቆየ ህልም ምናምን ከሆነ ግን በጾም ሰዓት ካልሆነ ቅቅል የበሰለ ስጋ ምናምን ሲሳይ ነው ጥሩ ነው። ግን በጾም ሰዓት ከሆነ ግን ሀጢያት ነው። ወደዚህ አይነት ነገር እንዳታስገባሽ መጠንቀቅ መጸለይ ይኖርብሻል ማለት ነው ሳሲ ሰላም መቅዲ። ህልሙን ያየው ሌላ ሰው ነው። ስለኔ በህልም ቤት ጠርገች። ልክ በሩ ጋር ስትደርሺ እኔ ቀይ ቃሪያ ቃሪያ፣ ከዛ ይሄን ለምን ጠረግሽው ብዬ በሰሃን አፈስኩት። ከሰል አብሮ ነበረ፣ ከሰሉን ወደ ነበረበት መለስኩ አለችኝ። በሌላ ቀን ደግሞ ሁለታችንም ምግብ ተሰብስበን የጾም ስንበላ አንቺ ከፍሪጅ ዶሮ ወጥ አውጥተሽ ድፍኑን እንቁላል ስትውጪ ወይ ስትበይ አየዋለችኝ። ስለበዛ ይቀርታ ችግር የለው። አንደኛ ቤት መጥረግ እራስን መንከባከብ ነው ለራስ ትኩረት መስጠትን ነው የሚያመላክትሽ። ከህይወትሽ ደግሞ አላስፈላጊ ቃሪያ ነገርን ስለነበረ ከዛ ከቤት ስታስ ውጭ ያየሹ ግን መልሳ ወደ ቤት ያስገባችው ያው ትንሽ እንትን አደለም፣ ቃሪያውን ነገር ነው ቃሪያ ነገርን ነው የሚያመላክተው። ከሰልም እንደዛው መከራ ነው። ትንሽ ጥሩ አደለም ሁለቱም ማለት ነው። እና አንቺ መጥረግሽ ጥሩ ነበረ፣ ግን መልሶ ወደ ቤትሽ ደግሞ የገባውም ስመልሰው ነው ያየሽው ያየችው፣ እንደዛ ነው ስመልሰው፣ እና ትንሽ እንትን አደለም። ቃሪያም ከሰለም ጥሩ አደለም ማለት ነው። ሌላኛው ደግሞ ምግብ ስንበላ ምግብ በረከት ነው፣ ግን በጾም ሰዓት ላይ ሁለቱም፣ ጾም ሰዓት ላይ ባይሆን ኖሮ ጥሩ ነው። ዶሮም እንቁላሉ ማለት ነው ያው ጾም ሰዓት ላይ ግን ሲሆን ጾም ሰዓት ላይ ስጋ ወይም የጾም ነገሮችን መብላ ኃጢያትን ነው ይህ ኃጢያት እንዳሰሪ፣ መጠንቀቅ መፀለይ ይኖርብሻል ብሻ ማለት ነው። ጾም ሰዓት ላይ ካልሆነ ማለት ነው። ይሄ ህልም የታየው ጾም ሰዓት ላይ ካልሆነ ግን ላንቺ በጣም ቆንጆ ነው እንቁላል ገቢን ውልደትን የሚያመላክስ ስለሆነ ማለት ነው። ስጋውም እንደዛ ማ ድሮ ስጋም እንደዛ ጥሩ ነው ግን የጾም ሰ ከሆነ ግን ሀጠት፣ እንዳሰሪ፣ መጠንቀቅ ነው መጸለይ ይኖርብሻል። ያው እንዳልኩሽ ቃሪያ ግን ነገር ነበረ ወጥቶ ነበር ድጋሚ ግን መልሶ መግባቱ ትንሽ እንትን አለን፣ ጸልይ በደንብ አርሲማ እንዴ እንዴ ነሽ? መቅደዬ እግዚአብሔር ይመስገን። ህልሜን ፍችልኝ የባክሽ በህልሜ በሆነ ቦታ ሳፍር እየሄድኩኝ ውስጡ ሌሎች ሰዎች አሉበት ባስ በቀጭን ና ጭቃ በሆነ ቀስ እያልኩኝ ነው የሚሄደው ከዛ ከባሱ ስወርድ ጭቃው እግሬን ትንሽ ና በውሃ እታጠበዋለው። እንዴት በዚህ መንገድ ነው ያለፍ ነው እላለሁኝ። ሌሎች ትናንሽ የቤት መኪናዎች በቀጭኑ መንገድ ሲሄዱ ይጋጫሉ። ምን ይሆን መቅድዬ? እና ደግሞ ስልክ ተደውሎልኝ ስልኬን አንስቼ ይዤ ከቤት ወጥቼ ሳወራ የተለያየ ነው የልጄ አባት የማወራውን ለመስማት ከኋላ ከተለኛ ምን ይሆን መቅድዬ ይሄን ፈትቼዋለሁ። በእርግጠኝነት ይመስለኛል። ስለማንኛውም ጭቃ ምናምን ያው መከራ ነው፣ ትንሽ ችግር ይንካኛል። ታጠበዋለህ፣ መታጠብሽ ጥሩ ነው። ፈጣሪ በደል ይቅር እንዳለ የሚያመላክት ነው። መንገድ የህይወት መንገድ ነው። በቀጭን መንገድ ያው እግዚአብሔር መንገድ ነው። መኪና ሲጋጥም አይርገን ትንሽ ጥሩ አይደለም። ድንገተኛ ህመም ክፉ ነልም ደጎልም ምንድነው መጸለይ ያስፈልጋል ማለት ነው።